ናዲ፣ ግራ ተጋብተሽ አንቺ ራስሽ ግራ ገብቶሽ ተጋብተሽ ሰውንም ግራ አታጋቢ። አንድ ሴት ልጅ ሁለት ማፍቀር ወይም ሁለት ወንድ ማግባት አይችልም። ስለዚህ አንቺ አንዱ መርጠሽ ማየት ሲገባሽ ከናቲም አለው ትያለሽ፣ ከሚፍትሃም አለ ትያለሽ። ከለመዱት ጀነት፣ ካለመዱት ጀነት፣ የለመዱት አዛብ ይባላል። ይህ ተርት ላንች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያላ በያላችሁ ቤት ያለ ሰላምታና እዝነት አይለያችሁ ለማለት ወዳለው ውድ ይህን የቤተሰቦች ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻናሉን ተቀላቀሉ ማለት ነው። ነባር ቤተሰቦች ደግሞ ቪዲዮውን ላይክ ሸር አድርጉት ማለት ነው። ናዲያ ናዲ እንግዲህ ዛሬ ደግሞ ባለፈው እኔ አላውቀውም፣ በቃ በስልኬ ዝም ብሎ ይደወላል፣ በቃ ምናምን መለገል ያልሽ ማለት ነው። አንቺ ቆይ አንድ ሰው አንድ ወንድ ልጅ ፊት ሳታስተያየው አይደውልም። እውነቴን ነው። ወንድ ልጅ ልክስክስ ውሻ ቢጤ ቢሆንም እንደ ወንዶችን አሰደብሽኝ። ብቻ ይቅርታ፣ ሁሉ ወንድ አይደለም። አንዳንድ ያሉ ውሾች ለነሱ ነው፣ ወደ ንጹሆቹ አይነካ ማለት ይህ ወንድ ልጅ ፊት ካላስተያየሽው ስታያስተያየው እንጂ ዘገደው አይልም። ስለዚህ ናዳ ናዲ በመጀመሪያ አስተያየጠውሽው ነው ማለት ነው ሊደውልልሽ የቻለው ይህ ልጅ እናሳ ምን አልሽ አላቀውም በቃ እሱ ያቀኛል እሱ ያቀኛል መሰለኝ እንጂ ያለቀውም አልሽ ሲጀመር ስለምታውቂውም ስለሚያቅሽም ነው እየደወልሽ እየደወለልሽ ማለት ነው ከዛም በኋላስ ካገጫጨሻቸው ካደባደብሻቸውም በኋላ ዘወር ብለሽ ደግሞ ልክክል ይዛ ልጥቤ ምን ማለት ነው እቺ እንዲህ ሴት ልጅ እኮ ነሽ በቃ ለስምሽ ተጨነቂ ለክብርሽ ተጨነቂ። ስለዚህ እባክህነን የጻት ተላፈቅርሽ አላፈቅርሽም ነው በግዱ ደጅኝ የለም እኮ ስጀመር አንድ ሴት ልጅ ሁለት ማፍቀር ትችላለች? ሁለት ማግባት ትችላለች? የሚፈቀደው አንድና አንድ ነው። በወንዶች እንኳን በሸሪአችንም ስለሚያስ አራት አምስት ማግባት ይችላል። ሴት ልጅ ግን እንደዛ መሆን ስለማትችል አንቺ ለምንድን ነው ልብሽን ያስተያየሽው? ይህ ለአንቺ ጥያቄ ነው ማለት ነው። አንዳንድ ይሆን እንዳልጫ ሚፍታህ፣ ለምሳሌ ሚፍታህ አንተ ምን ሆናሃል? እጅህን እስከምትቆረጥ ድረስ አስደበደበችህ አይደል? እጅህ እስከሚቆስል ድረስ። ከዛ በኋላ ምን ትፈልጋለህ? እጅህ ቆስሎ እስከሚወድቅ ከዛስ? ምንህ ቆስሎ እስከሚወድቅ ነው የምትጠብቀው? እንደዛ ይሁን አንቺ አይደለሽም ጥፋተኛ ወይኔ አንተ ለራሱ አንተ ወንድ አደለም እንዴ አንቺም አንቺ የሱ ልቡን ሰልለሽ ነው አይ አንዳንድ ወንድ እኮ አሰዳሚ ነው በነገራችን ላይ ስለዚህ አሁን አንቺ ምን ለማለት ፈልገሽ ነው በሚዲያ መተሻ አረ እባክህን ናቲ በቃ እኔ አፍቅረሻ እኔ በቃ አንተ ብታፈቅረኝም አንተ ብታፈቅረኝም ምን ያላፈቀርኩም አንተ ብታፈቅረኝ እኔ ካላፈቀርኩስ ግዳፍ ቅሪ ነው እንደምና ምናረባክ እንደት ይሻልሻል? እናድዬ እንዴ ረ ትንሽ አይሸምምሽም እንዴ ግን? በነገራችን ላይ መጀመሪያ አስተያየሹ ወንድ ልጅ ነው ተመኘሽ አይደለ? ከተመኘስ መመኘትና ማግኘት ይለያያሉ አይደለ? ስለዚህ መመኘት መብት ነው። ማንኛውም ሰው ማግኘት የማግኘት መብት ግን የለው ምክንያቱም ያለ አንቺ ፍቃድ፣ አሁን እሱ ተመኘሽ አይደለም። አንቺ ካላስተያየሽው፣ አንቺ ካልፈቀድሽለት ዘገደው ውብሎ አንቺ ስልክ ላይ ፈጽሞ ሊደውልም አይችልም። ፈጽሞ አንችን ማግኘትም የማግኘት መብት የለውም፣ የአንቺ ፍቃደኝነት ካልተጨመረበት ማለት ነው። ስለዚህ እዚህ ጋር ምንድ ነው የአንቺ ፍቃደኝነት ተጨምሮበታል። ስለተጨመረበትም ነው ዘገደው ውብሎ እየመጣው ማለት ነው። ሌባ ሊሰርቅ ሲመጣ የዛን ሰውዬ ሀቅምና ልብ አይቶ ገምግሞ ነው። ሌባ እንኳን በሀቅሙ ሊያጠፋ ነው የሚመጣው አይደለም፣ በሀቅሙ ማለት ነው። በቃ ሰዎቹን ሀቅማቸውን አይቶ ሰልሎ፣ ፊታቸውን ሰልሎ አይቶ ነው ማታ ሊሰርቃቸው የሚመጣው ማለት ነው። ስለዚህ አንቺም ደግሞ ልብሽን አይቶ ዘገደዌ እንደሆንሽ አይቶ ነው ዘገደው ያለው ማለት ነው። ሲጀመር ሚፍታህን ካፈቀርሽ በቂ ነው። በቃ ሌላ ወንድ መደረብ ለምን አስፈለገ? ከሌላ ወንድ ጋር ለምን መደወል አስፈለገ? ከዛ በኋላ ሚፍታህ ለምንድን ነው ስልሽ መለገሌ ማላ በማላ እናንተ ቆይ ሃይማኖትን ራሱ እኮ መቀለጃ አደረግሽው። እኔ እንደ ወደ ሌሎቹ አታነካኪኝና ሃይማኖትሽን ራሱ መቀለጃ እያገኘሽው ነው። ለድራማ ይሁን የእውነትም ይሁን ለምን በሃይማኖት የምትሚው ነገር ግን ትንሽ ያሟል ዱኒያስ ይቀር ይቀራል። በቃ ድራማ ነው ስሪ፣ እውነትም ከሆነ እዛው ተዋጮ፣ ግን አትማይ በፈጣሪ እውነት ነው። ሃይማኖት መቀለጃ አይደለም፣ ባክህን ኦንላይን ተብረ ነው እንዲህ እኔ እናንተ እንደዚህ ስትሉ እኮ ነው አንዳንድ የኔ ቢጤ የዋህ እውነት ይመስላቸውና፣ በኮሜንት በስድብ ነዛ እስከዛስ በኋላ የእናንተን ዘንብ እየተሸከሙ ነው ማለት ነው። እና ናድዬ አንድ ሴት ልጅ ሁለት ወንዶችን ማፍቀር አትችልም ማነባበር አትችልም በሸሪያው አይፈቀድም በህጉም አይፈቀድም ስለዚህ ሁሉ አማረሽን ገበያት ታውጧት አትኙኝ ሚፍታን ካፈቀርሽ ከሚፍታ ጋር ተላከክ የተላጠቢ እየተላጠብሽ ላይ እየተላጠብሽ እየተሻሸሽ ነው የምትመጫው አይደል እንደለመድሽው እዛው እየተለጣጠብሽ አይ ካልሽ ደግሞ ሁሉ አማረሽ ከሆንሽ ደግሞ ሚፍታህን ጠግበሽ ከሆነ ደግሞ፣ የሚፍታህ ካስጠላሽ፣ የናቲ ከሆነ አማረሽ ጅና ደግሞ ናቲ ጋር ተላጠቢና ሚፍታህን ወደ ጎን ታዩ፣ በቃ እንዴ። ምክንያቱም አንድ ሴት ልጅ ሁለት ማፍቀር መያዛ ትችልማ? እንዴት ትሆኚ? ስለዚህ ይህ ነገር ደግሞ ሁሉ አማረሽ ገበያ ታውጧት የሚባል ተረት አለና ሁሉ ከአማረሽ ደግሞ ላንቺ ጥሩ አይደላም፣ ዋጋ ያስከፍልሻል። ወይ ቆንጆ የወደደ አለ እንደነደደ አለ አዘፋኝ ማነው? እኔ በነገራችን ላይ ከሙዚቃ ውጭ እኔ ስለ ሙዚቃ ልቤም ብጫ ይልም እኔ ስለ ሙዚቃ እንትን አደለውም። እንዳው መቼም አንዳንዴ ይሆን ብላችሁ ሳታዳምጡ ቅኔዎችን ምናምን ታገኛላችሁ። እና አለዛም ነው ቆንጆ የወደደ አለ እንደነደደ ይላል ማለት ነው። ስለዚህ ገና ቆንጆ ነኝ ብለሽ ያንንም ያንንም እመለከታለው ካልሽ ሳታቂው፣ ዋጋ ትከፍያለሽ ማለት ነው። ስለዚህ ከድርጊትሽ ቆጠብ፣ ሰተር በይ። ሴት ልጅ ሰተር፣ ቆም ብለሽ ነገሮችን አስቢ። ያንንም ሲያልፍ ካይ በእናት ላይ ደግሞ ነገ ሌላ ላለመያዝሽ ምን ዋስትና አለሽ? ወይ ሴቶች፣ ወይ ሴት፣ ወይ ሴት፣ አንቺ አታፍሪም፣ አታፍሪም ወይ በቃ አሽኩርም ምን አላቅህም። በቃ አንተ ብታፈቅረኝ እኔ አላፈቅርኩህም። ምን አድርጊ ነው የምትለኝ? ያለ አንቺ መኖር አልችልም ምናምን መለገል እሱ ደግሞ ሃይማኖት ጭርስም ተቃራኒ ማለት ሃይማኖት በቃ እን አንቺ ሙስሊም እሱ ክርስቲያን። ስለዚህ ሲጀመር አይንሽን ምን አስፈጠጠሽ እሱ ላይ በቃ እሱ በቃ አንቺ ሆንሽውን ሃይማኖት ሆናለሁ አለሽ፣ አይደለ? እውነት ይመስልሻል? ሴት ልጅ እንደዚህ ያህልሽ አይደለ? እንደዚህ ስላልሽ በርከክ ብለሽ ከገባሽ በኋላ ብትፈልጊ ዙሪ፣ ባትፈለጊ የራስሽ ጉዳይ ነው የሚልሽ ከተጠቀምሽ በኋላ ማለት ነው። የወንድ ልጅን ባህሪ አታቂም፣ ተረጅ። ስለዚህ አላግል በቃ ሃይማኖቱ ጋር አንድ ሆነው ካገቧሽስ ችግር የለውም። ተዋናችሁ ታልተሆናችሁም በቃ ችግር የለውም ካላ ጋር ትታይም፣ ግን ያለ ሃይማኖት መጋባት ጥሩ አይደለም። ክርስቲያኖቹም ቢሆኑ ሙስሊም ማግባት ደስ አይላቸውም አይደል? ሙስሊምም ደግሞ ክርስቲያን ማግባት ደስ አይላቸውም። ሙስሊም ሙስሊም ሲያገባ ነው፣ ክርስቲያኑ ክርስቲያን ሲያገባ ነው። በፈጣሪም የሚፈቀደው በፈጣሪም ሆነ በዚች ምድር ላይ የሚፈቀደው እንደዛ ነው። አርፎ ተርፎ በቃ እኔ እንች ማግኘት ሞት አለሁ። በቃ አንችን ካላገኘሁሽ ሞት አለሁ። ፍርጥ ላለሁ ፍግ የሚበላ ታዳ አንቺ ቆረጥ አመራር አሰጩም እንደ ልብሽ ካልፈለገ ግን ልብሽ ስለሚፈልገው ለምን በእኔ ምክንያት ምን አጠፋው? ምናምን ስለምትፈልጊው እኮ ነው። ባትፈልጊውማ በእኔ ምክንያት በእኔ ምክንያት ነው ያውልህ ስታጠፋልህ ተጋድም ስትፈልግ በቃ አለቀ ነገሩ። ቆራጥ አመራር ብትሰጪው ነገ አንቺ ጋ ሲልከሰከስ ወይም ሲርመሰመስ መሰመስ አይታይም ማለት ነው። ስለዚህ ራስሽን አታዋጂ። ራስሽን አዋድዳለሁ ስትዋጋ ትከፍያለሽ። ስለዚህ ናዲ ከድርጊትሽ ተቆጠቢ ላ ማለት ነው። የምወደው ሚፍታህ ደግሞ ያንተ ከሆነች አንተ አድርጋት። ያንተ ካልሆነች ዝም ብለህ አንድ እጅን ተሰበርኩ እግሬን ተቆረጥኩ ምናምን ነገሳ ምን ቆረጡ ይብለህ ደግሞ መተህ ልታሳየን ነው መቼም ዘንድሮ ይቶ መንደር ያለ መከራ እና ጉድ አያልቅም፣ አይደለ ነገ ደግሞ እንትኔን ተሰበርኩ ምናምን። መቼም እሱን የቀራችሁ ሚዳ ላይ ማውጣት እሱን የቀራችሁ ይዘፍና፣ ነገ ደግሞ ነገ እሱን ተሰበርና በቃ እንደዚህ ነው። ወሃዛ እና ውድ ቤተሰቦቼ እንግዲህ ሁላችሁም ስለ ናዲ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ማለት ነው። ምክንያቱም ሐሳብ አስተያየታችሁ ለእኔ ትምህርት ይሆነኛል፣ ይጠቅመኛል ማለት ነው። ጥፋት ካለኝ ከጥፋት ይመልሰኛል። መበረታታት ካለብኝ ደግሞ የሚያበረታታ ከሆነ እኔን ያበረታታኛል ማለት ነው። ውድ የእኔ ቤተሰቦች፣ ለዛሬው እዚሁ ላይ ይበቃኛል። ስለያችሁ በእምባ በእምባ ባይ ባይ፣ ሰላም ሁኑልኝ።